ፊልሙ የጠፋችሁን ምድርን እያሳየን ይጀምራል ከ ከ12 ዓመት በፊትም በተፈጠረው የፈንገስ ወረርሽኝ ምክንያት 98 ፐርሰንት እንስሳትና ሰዎችም ሊሞቱም ችለዋል። ከዛ ቀጥሎም ከ12 ዓመት በፊት የተፈጠረው ጦርነት የምግብ እጥረት እንዲከሰት አድርጎ ከ11 ዓመት ጀምሮ በዓለም ላይ ትልቅ ረሃብ እንዲከሰት አድርጓል። ይህም ረሃብም በሰዎች መካከል ብዙ ጦርነት እንዲነሳ የሚያደርግ ነበረ። ምክንያቱም ሰዎች የእርሻ ቦታን መቀማት ጀምረዋል። አሁን ምግብ እንደ ትልቅ ነገር መታየትም ጀምረዋል። አንድ ቀን የታጠቁ ሰዎች በአንድ የእርሻ ማሳብ ውስጥ ሲሄዱ እንመለከታለን። የዚህም እርሻ ባለቤትም ፊት ለፊት የሚገኘው ቤት ነበረ። አንደኛውም የሚፈጠር ነገር ካለ ብሎ በሚጠብቅበት ሰዓት ላይ ሌሎቹ ደግሞ ወደ ውስጥ ለመግባት ይወስናሉ። ቢሆንም መጀመሪያ የገባው ግን ይገደላል። ውጭ የሚገኘውም ሰው ማረፊያ ብቻ ቦታ ፈልገው እንደመጡ ይናገራል። ነገር ግን የሆነ ድምፅ ይሰማና ወደ እርሻ ማሳ ውስጥ የሚመጡት ሰዎች በሙሉ መገደል ይጀምራሉ። ኩኪ የተባለው ልጅ እንኳን ሳይቀር አንዱ ላይ ተኩሶበት ገሎታል። በቤቱ መስኮት በኩል የሚተኮሰው ተኩስ እያንዳንዳቸውን ከሩቁ መምታት ይጀምራል። ሄሊም በማሳው ውስጥ እየተዟዟረች እያንዳንዳቸውን ትገላለች። በመስኮቱ በኩል የምተኮሰው ልጇ ሬን ነበረች። ልጇ ማኒም እየሮጠ ሊያመልጥ እየሞከረ የነበረን ሰው ተመልክቶ ወዲያውኑ ይወገዋል። የመጡባቸውን ሌቦች ካስወገዱ በኋላ ቤተሰቡ አካሎቹን ለመመርመር አንድ ላይ ይሰባሰባሉ። በዚህ ጊዜም ይሄ ሊባል የሆነውን ጌለንን እንመለከተዋለን። ሌላኛዋ ልጃቸው ደግሞ ዳኒስ ነበረች። ሌቦቹም እንዴት አጥራቸውን አልፈው ሊመጡ እንደቻሉም ግራ ገብቷቸዋል። ስለዚህም አጥሩን ለማጠንከርም ይወስናሉ። ማታ ላይ ቤተሰቡ ለራት ይሰባሰባሉ። ይገባል አደጋን በሚመጣባቸው ሰዓት ላይ የሚጠቋቋሙበትን ፉጨት ልጆቹ መለማመዳቸውንም ይቀጥላሉ የሚያወሩትም ስለ ቀኑሏቸው ስለምርታቸውና ስለ ስለ ተመሳሳይ ነገሮች ነበረ ኤሊም በነገ ዕለት ማኒ አንድ ካ ለጓደኛዋ አጋስታ እንዲልክላት ትነግረዋለች ነገር ግን ከማያውቃቸው ሰዎች ጋር እንዳይገናኝና ያልሆነ ነገርም እንዳያደርግ ተነግረዋለች በቀጣዩ ቀን ጠዋት ላይ የቤተሰቡ የቀን ተቀን ተግባር ምን እንደሆነ እንመለከታለን። የድብድብ ልምምድ፣ የተኩስ ልምምድና እንዲሁም ያጥራቸውን ደህንነት መመርመር፣ አደን ማደንና የሲሲቲቪ ካሜራዎቹንም መመልከት ነበር። ሄሊ ከዛ በተጨማሪም ሬዲዮንን ትሰማ ነበር። የተረፉ ሰዎችንም ዜናም ለመስማት ነበር ምትጠቀምበት። አንድ ቀን ማታ ላይ አጋስታ ለሄሊ የሶስት የገበሬ ቤቶችን ያጠቁ ሌቦች እንዳሉ ትነግራታለች። ገበሬዎቹም እንዴት ራሳቸውን መከላከል እንደነበረባቸው ስላላወቁም ሄሊ መታ እነሱን እንድታስለጥናቸውም ነበር የጠየቀቻት ቢሆንም ሄሊ ግን በሰዎቹ ለመታወቅ ባለመፈለግ ይህንን ጥያቄ አልተቀበለችም በቀጣይ ማኒ ወደ አንድ ወደ ተተወ ህንፃ ያመራል ለአጋስታ የሚላከው ቦርሳ ውስጥ ጠመቃውን ከከተተ በኋላ ጉዞውን ይቀጥላል። ይበንድ እንዳለ ሄሊ አንድ አስደንጋጭ ዜና ይደርሳታል ከዚህ በፊትም ተረፉ ተብሎ የተነገራት ገበሬዎች ከነ ልጆቻቸው እንደሞቱ ነበር የተነገራት ያ ብቻ ሳይሆን አጋስታ ሰዎች የሞቱት በሰው በላ ሰዎች ተበልተው እንደሆነ ትነግራታለች። በመንገዱ ላይ ማኒ አንድ ሃይቅ ውስጥ ይዋኛል። ልክ በዛን ሰዓት ላይም ከሃይቅ ውስጥ ወጥ የነበረችን አንዲት ሴትን ይመለከታል። በውበቷ ተስቦ ስለነበረም እሷን በስናይፐሩ ማጉያ መነጽር ከሩቁ መመልከት ይጀምራል። እሷም የሄደችው ወደ አንድ ማቆያ ቦታም ነበረ። ወደ ቤት ከተመለሰ በኋላ ራሱ ስለሷ ማሰብ ሊያቆም አልቻለም። በቀጣዩ ቀን ተመልሶ ወደዛ ቢሄድም ነገር ግን ሊመለከታት አልቻለም። ስለዚህም መልኳ እንዳይጠፋበት በሚል በስዕል ወረቀቱ ላይ ያሰፍራታል። ከቀናት በኋላ ማኒ ኬለን እና ዴኒስ እቃዎችን ፍለጋ ወደ አንድ መጋዘን ያመራሉ። በዛን ሰዓት ላይም ዴኒስ በአንዱ ክፍል ውስጥ ከላይ ወደ ታች ተዘቅዝቀው ተሰቅሎ የነበሩ ሰዎች ስትመለከት ትደነግጣለች። ከሰቀንዶች በኋላም በቡድን የመጡ ወታደሮችን ይመለከቱና ጠመንጃቸውንም እርስ በርስ ይደጋቅናሉ። ቢሆንም አንደኛው ግን በእርጋታ ስሜት ሆኖ ወታደር መሆናቸውንና ነገር ግን አሁን ላይ ከከተማው ሰዎች ጋር አንድ ላይ የኖሩ መሆናቸውን ይናገራል። ይህንንም የሚያደርጉት በቅርብ የሚገኙ ገበሬዎችን ለማገዝ ሲሉ ነበር። ጌለንም የሚቆዩበትን የገበሬዎች ቤትን ስም በሚጠይቀው ሰዓት ላይ የምሳው የተናገረው ስም ከዚህ በፊት የሞቱት ሰዎች ቤት ነበረ። በዚህ ምክንያት ያለምንም ማስጠንቀቂያ እነ ጌለን ተኩሰው ይገሏቸዋል። ከዚያም ጌለን ለልጆቹም እነዛ ገበሬዎች እንደሞቱ ይነግራቸዋል። ከዚያም ማኒ ከመውጣታቸው በፊት የሚያስፈልጓቸው እቃዎችን እንዲወስዱ ሀሳብን ያቀርባል። ስለዚህም ጌለን በቶሎ ያንን እንዲያደርግ ይነግረዋል። ቦርሶውንም በምትፈትሽበት ሰዓት ላይ ዴኒስ ድንገት ከኋላ ይተኮስባታል። የተኮሰችባትም እስካሁን ድረስ የሞተች እያስመሰለች የነበረች አሮጊት ሴትዮ ነበረች። አንዴም ከተኮሰችባት በኋላም ከዛ ልታመልጥ ችላለች። በኋላ ላይ ጌለን ዴኒስን ወደ ቤት ያመጣታል። ሄሊም መጀመሪያ ማድረግ ያለባቸውን ነገሮች ማድረግ ትጀምራለች። ማኒ ግን ደንግጧል። ምክንያቱም እሱን ንቆይ ባይል ኖሮ እሷ ላይ ይህ አደጋ ስለማይፈጠር ራሱን እንደ ጥፋተኛ ማየት ጀምሯል። ቢሆንም ሬኒ ግን ጥፋቱ የእሱ እንዳልሆነና በሱ ምክንያትም አሁን ዴኒስ በህይወት እንዳለችም ትነግረዋለች። ኤሊም አገስታን ለማግኘት በሬዲዮ ትሞክራለች። ቢሆንም ግን ምንም አይነት መልስ ልታገኝ አልቻለችም። በዚያን ቀን ማታ ላይ ማኒ ድንገት ከጫካ ውስጥ ድምጾችን ይሰማና ለማጣራትም ይወጣል። በጨለማው ውስጥም ሰው ተመልክቶ ስለነበረም ወዲያውኑ እንዲቆምም ይነግረዋል። በቆምበት ሰዓት ላይም ከዚህ በፊት በሀይቁ ዳርቻ ላይ የተመለከታት ያቺው ሴት እንደሆነች ይገነዘባል። አሁን ላይ ለእርዳታም እየለመነችው ትገኛለች። በቀጣዩ ቀን ጠዋት ላይ ጌለን እና ሄሊ ልጆቻቸውን ምንጊዜም ቢሆን መሳሪያ እንዲታጠቁና ራሳቸውን ዝግጁ እንዲያደርጉም ይመክሯቸዋል። ቢተኙ እንኳን ታጥቀው ነው መተኛት ያለባቸው። ለእነሱ ወታደሮችና መረጃ የሚሰበስቡ አይነት ሰዎች በመምሰል ነበር የሚመጡት። ቢሆንም ግን ሰው በላ ሰዎች ነበሩ። ከእነሱ የሚፈልጉትም ቤት ንብረታቸውንና የእርሻ ስፍራቸውን ነበረ። ሄሊም ቀድመው እንዲተኩሱና ምንም እንዳያመነቱም ትነግራቸዋለች። ይህ በእንዲህ እንዳለ ማኒ በጫካ ውስጥ ያገኛትን ሴት የእህል ማስቀመጫ ክፍል ውስጥ አስቀምጧታል። ሊጎዳት እንደማይፈልግም ከነገራት በኋላ አፏ ላይ ያስረባትን ጨርቅ ይፈታላታል ውሃም ከሰጣት በኋላም ቁስሏንም ያክምላታል። ይሄ ማገት እንደሆነም በምትነግረው ሰዓት ላይ ይህን ያደርገው እናቷ አዲስ ሰዎችን ማመን ስለማትችል እንደሆነ ይነግራታል። በዛን ቀማታ ላይ ማኒ ወደዛ በመመለስ ማን እንደሆነች እሷን መጠየቅ ይጀምራል። እሷም ሬዲዮንን መጠቀም ነበር የምትፈልገው ቢሆንም ግን እሺ ሊላት አልቻለም። የምትፈልገውም ቤተሰቦቿ እስካሁን ድረስ ደህና መሆናቸውን ለመወቅ ብቻ እንደሆነ ተነግረዋለች። የጥፋተኝነት ስሜት ስለተሰማው ማኒ ሊፈታት ይወስናል። ከዚያ የምትፈልገው የፍሪማኖች የእርሻ ቦታ የቱ ጋር እንደሆነ በሬዲዮ ለማወቅ እንደሆነ ትነግረዋለች። ይህም ያስደነግጠዋል፣ ምክንያቱም የፍሪማን ቤተሰቦች እነሱ ነበሩ። ለምን እንደሆነም በሚጠይቃት ሰዓት ላይ አክስቷን ሊረዷት የሚችሉት የፍሪማን ቤተሰቦች ብቻ እንደሆኑ ነግራት ስለሆነ እንደሆነ ትነግረዋለች። በዚህ መልኩም የሁለቱ ቅርበት መጨመር ይጀምራል። ማኒም መዋኘት እንደሚወድ በነገራት ሰዓት ላይ ባይቁ ላይ ሲመለከታት አይታው እንደነበረ ትነግረዋለች። ይህም ማኒን እንዲያፍር ያደርገዋል። በቀጣዩ ቀን ጧት ላይ ሄሊና ጌላን ልጆቻቸውን ሰብስበው ማውራት ይጀምራሉ። ቢሆንም ከልጆቻቸው ማል ገል ይገኛል ቻለው ማኒ በቤት ውስጥ እንደሌለ ይገነዘባሉ። በእህል ማስቀመጫው ቦታ ላይ ሚቺ ሴት ዘፈን ከፍቶላት መደነስ ትጀምራለች። በሚያስደነግጣቸው መልኩ ሄሊና ጌላን ወደዛ ውስጥ ይገባሉ። ከዚያም ጌላን ልጅቷን ይዟት ይወጣል። ማኒ ላይም በሩን ይዘጉበታል። እሱም ከዛ ለመውጣት በሩን መደብደብን ይቀጥላል። ከዚያም ሄሊ ልጅቷ ሽጉጧን ደቅናባት እውነቱን ትጠይቃታለች። እቺ ሴትም ስሟ አዳውን እንደሆነ በመናገር ነርስ እንደሆነችና ገበሬዎችን እንደምትረዳም ትናገራለች። ቡድኗ ላይም ጥቃት እንደደረሰም በምትናገርበት ሰዓት ላይ ሄሊ ልታምናት አልቻለችም። እንደ ማስጠንቀቂያም ከጎኗ ተኩሳለች። በመደንገጥም ዳውን አክስቷ አጋስታ እንደላከቻት ትናገራለች። ይህም ሄሊን የሚያስደነግጣት ነገር ነበረ። የበንዲ እንዳለ ማኒ ከእህል ማስቀመጫው በማምለጥ ሬዲዮ ወደሚገኝበት መቆጣጠሪያ ክፍል ያመራል። የሄደውም አጋስታን ለማግኘት ነበረ። ቢሆንም ግን ምንም አይነት ምላሽን ሊያገኝ አልቻለም። ሄሊም ገብታም ስትመለከተውም በስራው ትናደዳለች። ማኒ ምናልባት አጋስታ ችግር ውስጥ ገብታ ሊሆን እንደሚችል ይናገራል። ቢሆንም ሄሊ ግን አጋስታ ወታደር ስለሆነች ራሷን መከላከል ያቅታትም ትሏለች። የነሱ ደግሞ ዋነኛ ስራ ይህን የእርሻ ቦታ መጠበቅ እንደሆነም ትነግረዋለች። ዶን ስለዋሸችውና በሷ ወጥመድ ውስጥ በመግባቱም ትወቅሰዋለች። ክርክራቸውን ማኒ ከዛ ተናዶ እስከሚወጣ ድረስ ይቀጥላል። ከዚያም ማኒ ዶንን ይዞ አጋስታን ለማግኘት ጉዞን ይቀጥላል። ሄዲ እንደሄዱ በተገነዘበችበት ሰዓት ላይም እነሱን ለመከተል ትወስናለች። ማኒና ዶንም ወደ እሷ ካምፕ በደረሱ ሰዓት ላይ ካምፑ አካባቢ ምንም አይነት ሰው አልነበረም። ወደ እርሻ ቦታው ስንመለስ ጌለን ግሊች የሚያደርገውን ካሜራ ይመለከታል። ምን እንደሆነም ለማጣራትም ወደዚያ ይሄዳል። ጊበንዲ እንዳለ ዳውን ማኒን ወደ አንድ ባዶ መኪና ውስጥ አስገባዋለች። በሩን ከዘጋች በኋላ እዚህ ያመጣቸው በምክንያት እንደሆነ ትነግረዋለች። ሰው በላዎቹ አክስቷንና ወንድሞቿን ስለያዙባት እነሱ እንዲፈቱ አምጪልን ስለተባለች ነበር ያመጣችሁ። የእርሻ ቦታዎችን የሚወስዱትም በዚህ መልኩ እንደሆነም ትነግረዋለች። ማለትም የቤተሰቡን አባል በማገት ነበር። በምታወራበት ሰዓት ላይ የሆነ ሰው ከኋላው ብቅ ይላል። በሌላ በኩል ሄሊ ወደ አናገስታ ቤት ለ ትችላለች ሰው የለም። ነገር ግን የደም ምልክቶች በየቦታው ላይ ነበሩ። ቤት ውስጥም በገባችበት ሰዓት ላይ የሆነ ሰው ድንገት ከኋላዋ ያንቃታል። ከዚያም ራሷንም እንድትስት ያደርጋታል። ወደ እርሻ ቦታ ስንመለስ ጌለን አጥሩ አካባቢ አጋዘንን ይመለከታል። ጠፍተዋል ተብሎ ስለሚገመትም ይህ ያስገርመዋል። ቢሆንም የአጋዘኑ ጭንቅላት ግን እንደ ማስክ በአንደኛው ሰው በላ ላይ የተለበሰ ተለበሰ ነበረ። እሱም ባመነታበት ሰዓት ላይም ከኋላ ያጠቁታል። ሁለቱ ጌለንን ለመብላት እዚህ በሚቀሩበት ሰዓት ላይ ሌሎቹ ደግሞ ወደ ቤት ለማምራት ይወስናሉ። ውስጥ ላይ ሬንና ኩኪ የሲሲቲቪ ካሜራዎቹ የጠፉ መሆናቸውን ይገነዘባሉ። ሬንም ትንሹ ልጅ እዚህ እንዲጠብቅ ከነገረችው በኋላ እሷ መሳሪያዋን በመያዝ ወደ መስኮቱ ታመራለች። በዚያም በኩል ሊመጡ የነበሩ ሰዎችንም ትመለከታለች። ወደ ውጪ ስንመለስ ሰው በላዎቹ ጌለንን እጁን በሚስማር ከመሬቱ ጋር በማጣበቅ ሊበሉት እየሞከሩ ነው። አንደኛው ቢነክሰውም ነገር ግን እጁን እንደምንም በማላቀቅ በሚስማሩ ሁለቱንም ይወጋቸዋል። ይህ በእንዲህ እንዳለ ሄሊ ስትነቃ በአንድ ባዶ ክፍል ውስጥ ታስራ ነበረ። አጋስታም ልክ እንደሷም ታስራም በዛው ቦታ ላይ ትገኛለች። ወደ እርሻ ቦታው ስንመለስ ሬን ወደዚያ የመጡ ወደ ነበሩ ሰው በላዎች ላይ መተኮሷን ትጀምራለች። ግማሾቹን ከገደለች በኋላም እነሱም ወደ እሷ መተኮስ ይጀምራሉ። ጌለንም ወደ እሷ በመደወል ወዲያውኑ ወደ ቤዝመንቱ እንዲገቡ ይነግራታል። ሄሊም ለአጋስታ የእሷ የእህት ልጅ ነኝ ብላ የመጣች ዶኑ የተባለች ልጅ እንደነበረች ትነግራታለች። አጋስታም እሷን እንድትልክ ያስገደዷት ሰው በላዎቹ እንደሆኑ በመናገር አንቺ ትገያት ነበር ብዬም ፈረች የነበር ስላታለች። ሄሊም ሁለቱንም እንደምታተርፍም ቃል ትገባላታለች። ቢሆንም አጋስታ ግን ብዙ ሊተርፉ የሚገባቸው ልጆች እሷ ጋር እንዳሉ ትናገራለች። ሰው በላዎቹም ወደ እነሱ ጋር ይመለሳል። አለቃቸውም ወደ ሄሊ ጋር በማምራት ስለሌላው ቤተሰብ ምንም ስለማታስብ እሷ ከሌሎች በሙሉ የተለየች እንደሆነች ይናገራል። እሱም እሷና ሄሊ እንደማይለያዩና እነሱ ሰው ገድለው በሉም እሷም ግን ሰው እንደምትገልና ልጆቿን ሁላ ሰውን መግደል እንደምታስተምር ይናገራል። በሚወራበት ሰዓት ላይ አንደኛው የአጋስታን አንገት ይቆርጣል። ሄልም የእሷን መገደልን ፊትለፊቷ ሆና እንድትመለከት ትገደዳለች። ይበንድን ታል ማን አምጥቶት የነበረውን ምግብ ተስገብግበው መብላት ይጀምራሉ። ደውንም ካመሰገነችው በኋላ እሱን እዚህ በማምጣቷ ይቅርታ ተጠይቋለች። ይሄን ያደረገችው አክስቷንና ልጆቹን ለማትረፍ እንደሆነ ትናገራለች። ማኒም አክስቷን አትርፎላትም አንድ ላይ እንዲያመጡም ሐሳብን ያመጣል። ወደ ቤዝመንቱ ስንመለስ ሄሊ በታሰረችበት አንድ መላጣ ሰው እሷን ሊገላት ይመጣል። ድንገት ከሱ ጋር በመፋለመም በእግሯ ቆልፋ ይዛም ትገለዋለች። ልክ መሳሪያውን በያዘችበት ሰዓት ላይም የሰው በላዎቹ መሪ ይመጣል። እሷም ሳታ መነ ወደ እርሻ ቦታው ስንመለስ ጌለን እና ሁለት ህጻናት መሳሪያዎች ባሉበት ክፍል ውስጥ ይገኛሉ። ነገር ግን ዳኒስ እስካሁን ድረስ በልብስ ማስቀመጫው ውስጥ ስለነበረች ጌለን እሷን ለማዳን ለመውጣት ይወስናል። ልጆቹን እዚህ እንዲቆዩ በመናገር እሷን ለማዳን ይወጣል። ሄሊ በቤዝመንት ውስጥ በነበረችበት ሰዓት ላይ አጋስታን ሲፈልግ የነበረው ማኒ ድንገት ሲመጣ ያገኛታል። መሞቷንም በተመለከተ ሰዓት ላይም ከዚህ በፊት ሄሊ ታደርግ የነበረው ነገር በሙሉ እነሱን ለማዳን እንደነበረ ይገነዘባል። ወደ እርሻ ቦታ ስንመለስ ጌለን ልክ ወደ ላይኛው ክፍል እንደወጣ ሬኒም ሁሉንም መስኮቶች ቤዝመንቶና ትጋረዳቸዋለች። መብራቶቹም ጠፍቶ ስለነበሩ ጌለን ጨለማን በመጠቀም ወደ ቤት ውስጥ የገቡትን ሰው በላዎችን መግደል ይጀምራል። ሬኒም መልሳ መብራቱን ባበራችበት ሰዓት ላይ ሁሉንም ገሏቸው ብቻውን ቀርቷል። ነገር ግን ጉዳት የደረሰበት ይመስላል። ይበንድ እንዳለ ሄሊና ማኒ ዳውንና ሶስቱ ልጆች ያገኛሉ። ዳውንም አግስቷ እንደሞተች በተገነዘበ የሚዘበጭበት ሰዓት ላይ ሐዘር ውስጥ ገባለች። ወደ እርሻ ቦታው ስንመለስ ጌለን ዴኒስን በመያዝ ወደ እነሱ ጋር ያመጣታል። ነገር ግን ብዙ ደም ፈሶት ስለነበረ ድንገት ራሱን ይስጥና ይወድቃል። ልጆቹም እሱን ለማዳን ማድረግ ያለባቸውን ነገር በሙሉ ማድረግ ይጀምራሉ። የሲሲቲቪ ካሜራውንም በመመልከት ሬኒ ቤቱን ለማቃጠል ጋዝ ያርከፈከፉ የነበሩ ሰዎችን ትመለከታለች። ምንም እንኳን ጉዳት የደረሰበት ቢሆንም ነገር ግን ጌለን አሁንም ከእነሱ ጋር መዋጋት እንደሚችል ይናገራል። ስለዚህም እንዲገቡ እንድታደርጋቸውም ነበር ይነገራት። ከደቂቃዎች በኋላ ሄሊና ልጆቹ ወደ ቤት መመለስ ይጀምራሉ። በሚተኮስባቸው ሰዓት ላይም ሄሊ ማኒ ልጆቹን ወደዛ እንዲወስድና እሷ እንደምትፋለም ትናገራለች። ውስጥ ላይ ሬኒ ሁለቱን ሰው በላዎች እንዲገቡ ትፈቅድላቸዋለች። ራሷን የሳተችውንም ዳኒስን በማሳየትም እንደተተኮሰባትም ተነግራቸዋለች። አንደኛውም ቢላውን የዳኒስ አንገት ላይ ያደርጋል። ሌሎቹ ደግሞ አካባቢውን መፈተሽ ይጀምራሉ። ውጭ ላይ ሄሊ ቢተኮስባትም ነገር ግን በህመም ውስጥ እንኳን ሆናም ቢሆን ከእነሱ ጋር መዋጋት ትቀጥላለች። በመጨረሻ ግን ጥይቷ ያልቅባትና ከእነሱ ለማምለት ትወስናለች። ወደ ቤዝመንቱ ስንመለስ አንደኛው ሰው በላ በቤዝመንት የተቀመጡትን መሳሪያዎች በሙሉ ያገኛል፣ እንዲሁም የተለያዩ መድኃኒቶች የተቀመጡበትን መደርደሪያ ይገኛል። ምንም ነገር ከማረጓ በፊት ግን ጌለን በመነሳት ይተኩስባትና ይገላታል። በተመሳሳይ ጊዜ ዳኒስ ሁለተኛውን ከኋላ ትወገዋለች። ሬኒ ደግሞ ሶስተኛው ላይ ተኩሳለች። ከደቂቃዎች በኋላ ማኒ ከልጆቹ ጋር ወደዚያ ክፍል ይደርሳል። ሬኒም ዶን በመመለሷ ደስተኛ አልነበረችም። ቢሆንም ዶን ግን ያንን ችላ በማለት በከባዱ የቆሰለውን ጌለንን ማከም ትጀምራለች። ሄሊ አሁንም አደጋ ውስጥ እንደምትሆን በመገመት ማኒ ወደ እሷ ጋር ለመሄድ ይወስናል። ውጭ ላይ ሄሊ እያናከሰችም ቢሆን ወደ እህል ማስቀመጫው ላይ ትደርስ ትችላለች። ቢሆንም ሶስቱ ግን ተከትለዋት ይመጣሉ። ምንም እንኳን ጉዳት ላይ ብትሆንም ሁለቱን በያዘችው ቢላ ትገላለች። ሶስተኛው ግን ከኋላ ይወጋታል። የላት ባለ ሰዓት ላይ ማኒ ድንገት እዚህ ድርሰን የተኩስበታል። ወደ ሄሊ ጋርም በመሄድ እንድትነቃ እየነገራት እሷን ለመውሰድ ይወስናል። ነገር ግን በዛኑ ሰዓት ላይ ራሷን ትስታለች። ከቀናት በኋላ ቤተሰቡ አንድ ላይ ተሰባስበው ምሳ ሲያዘጋጁ እንመለከታለን። በድንገትም ሄሊ እያናከሰች ከላይኛው ክፍል ወደ ታች ትወርዳለች። ከደረሰባት ጉዳት ውጭም አሁን በህይወት አለች። ሁሉም ቤተሰብ ተሰብስበውም ሄሊ በኩራት ስትመለከታቸውም እያሳየን ፊልሙም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።